ባንኮች መርጅ የሚያደርጉበትን ህጋዊ ማዕቀፍ አዘጋጅቶ መጨረስ አለበት። መጀመሪያ ሬጉሌተሩ ሆኑ ስታወጣ ይህ ነገር መውጣት አለበት። ግልጽ መመሪያ ካወጣ የማያሟሉ ባንኮች ያንን መመሪያ ተከትለው ዝግጅት ማድረግ የሚያስችላቸውን ነገር ፍሬምወርክ ታስቀምጥላቸዋል ማለት ነው። ያ እንግዲህ ከሬጉሌተሩ ይጠበቃል ብዬ አስባለሁ ማለት ነው። ከዛ በተረፈ ግን እንግዲህ እኔ ሁሌም የማስበው በዋናነት ትልቁ ኢንተረስት መጠበቅ ያለበት የገንዘብ አስቀማጮ ራንኪንግ ላይ ስቴክሆልደር ራንክ ስታደርግ ገንዘብ አስቀማጮ የመጀመሪያ ደረጃ ላይ ነው። ከዛ ቀጥሎ የባለ አክሲዮን ይሆናል ማለት ነው። ከዛ በኋላ እንግዲህ ሌሎች ሌሎች ችግሮች ሊያመጣ ይችላል፣ የመርጀር ጉዳይ ሪደንሲ፣ የተወሰነ ሰራተኛ ቅነሳ ሊኖረው ይችላል። በተለይ ኤክስኪቲቭ ሌቭል ላይ የሚጠበቁ ነገሮች መቻል አለብን። እንደዚያ ነገሮች ማምጣት አይቀርም። ነገር ግን ደግሞ ማወቅ ያለብን ኢትዮጵያ ገና ባንኪንግ ዘርፉ እኔ ሁሌም አርጊው ማድረገው ገና አንባንክ ሊሆና ሶሳይቲ በና በጣም በየገጠሩ አገልግሎት ያልተገኘበት ነገር አለና፣ ቅርንጫፍ መዝጋት ምናምን የተወሰነ ሊኖር ይችላል። 100% ግን ይኖራል ብዬ ማስቦ ነገር የለም። ስለዚህ ሰራተኞችን ማወያየት ካሁኑ ጉዳዩ ላይ መወያየት መቻል ያስፈልጋል። ለምን ምንድነው ጉዳዩን ያመጣው የሚለውን ነገር፣ እንዴት በዚህ ሂደት ውስጥ አልፈን ጠንካራ እንሆን። ከዛ ውጭ ግን የውጭ ባንኮችም ሲመጡ እኮ በነገር ላይ ኢትዮጵያውያንን የሚቀጥሩት አዲሱን መመሪያ የተ ከሆነ ኤክስኪቲቭ ሌቭል ላይ ያሉ ሰዎች ካልሆኑ በቀር አብዛኛው ታች ያለው ቦታ ለኢትዮጵያውያን የተተው ነው። አዲሱ የባንክ የስራ አዋጅ ካዩ ካዩ፣ ለዛውም ኤክስኪቲቭ ሌቭል ላይ ያሉት ሰዎች አምስት ዓመት ብቻ ነው እንዲሰሩ የሚፈቅደው ከዛ በኋላ እውቀት አሸጋግሮ እንዲወጡ። ስለዚህ ብዙ ጥበቃዎች ያለው ነው። ስለዚህ አዲስ የሚመጡት ባንኮችም ለብዙ ኢትዮጵያውያን የስራ እድል የሚፈጥሩ ነው። ስለዚህ ባለሙያ ሆነ እስከ ተገኘ ድረስ አዳዲሶቹ ባንኮች ላይ መግባት የምትችልበት ሁኔታ ነው የሚኖረው ማለት ነው። በጣም ጥሩ